እየተጎዳ እያለቀሰ እያዘነ እየተከፋ ብዙ እሷን ለማስደሰት ብዙ ነገር እያደረገ ስለነበረ ነው። እንደዚህ ቆሜ እያወራው ልከል ሁለቱ ልንገርህ፣ ሄርሜላና አብርሃም ሄርሜላ በጣም ታከብረዋለች አብርሃምን፣ ለእሷ ትልቅ ቦታ አላት ታፈቅረዋለችም። እሺ አንድ ላይ እንዲሆን ይፈልጋሉ። ምን የሚፈጠር ነገር አለ አንተ ጋር? ክብሩ የሚጠበቀው እኮ ከሚስቱ ጋር እና ከልጁ ጋር ሲሆን እንጂ አንድ ወር ሁለት ወር ካገኛት ሴት ጋር አይደለም። ክብሩ ሊጠበቅ ልት ነው። ከሩታ ትንሽ ስህተት እንደምትፈልጉ ትንሽ ከእሷ ንግግር እንደምትጠብቁ ግልጽ ሆነ። ሄርሜላን ከእሷ ትንሽ ነገር ነበር የምጠብቀው። በግልጽ ሄዳ ማትፈልጊ ከሆኑ ለእኔ ልቀቂልኝ አለች። አንተ ደግሞ በዛ በኩል ከጀርባ ደግሞ ምናልክ፣ በቃ ማትከበርበት ቦታ አትገኝ፣ ሄርሜላ ነች ምታዋጣ ምናምን ብለህ። ሄርሜላ ታከብረዋለች፣ ትወዱለች፣ ትልቅ ቦታ አላት። ሩታም ስም ብጠራ አንተ አይመለከትህም። ለምን እንደማይመለከት ታውቃለህ። በደንብ ነው የሚመለከት፣ በደንብ ነው የሚመለከት። ስላንተ አላወራሁማ። ትዳር በደንብ ነው የሚመለከት። እኔ ምንም የማመጣው ነገር የለም፣ ግን አንተም እኔ ጋር ምንም የምታመጣው ነገር የለም። በደንብ ነው የማመጣው። ምን ልታመጣ ይችላል? አንተም ሄርሜላ ማለት ነው ትገረፋለህ። ማንም ይገርፈን። ትንሽ ጊዜ ጠብቅ፣ እንዴት እንደምትገረፍ ደግሞ አሳያለሁ። ለሩታ አጠገብ አሁንና የትኛውም ነገር አገዛት በቃ ማገዝ ትፈልጋለህ? እኔ አሁንም ድረስ እስካሁን መጨረሻም ድረስ ላገዛት ዝም ብያ። ለምን ድሮም ተጠይቀኝ። አንተ እናገር ስለቻልክ ብቻ ወይም ደግሞ መለፍለፍ ስለቻልክ ብቻ ዝም ብለህ አፍህ እንደመጣለ አትክፈት። ስለ ሄርሜላ ተቆርቁረ ስታወራ እኔ ደግሞ እንግዲህ ዛሬም ተመልሼ ወደ እናንተ መጥቼላችኋለሁ። ያው ዛሬ ስመጣ በጣም የተናደድኩበት ነገር እና በጣም በቃ መጥፎ እንደዚህ መጥፎ ስሜት ውስጥ ገብቼ አላውቅም እስካሁን እንደዚህ ቪዲዮ መስራት ከጀመርኩኝ ጀምሮ እንደዚህ አይነት ስሜት ውስጥ ገብቼ አላውቅም። እና ጉንፋን ይዞኝ እንኳን በቃ እንደዚህ እያመመኝ ነው፣ ዛሬ ግዴታ ይህንን ነገር ማድረግ አለብኝ ብዬ የመጣሁት ማለት ነው። በሰቡን ብዙ ነገር እየተፈጠረ ነው እኛን ሊያስከፋ የሚችል እኛን ደግሞ በቃ የሆነ ሊያዋረድ የሚችል ነገር ብዙ ነገር እየተፈጠረ ነው። እናንተም እያያችሁ ነውና እኔ ማንም ለሄርሜላ ሲቆረቆር እስካሁን ዝም ብያለሁ። ሄርሜላ ስትነካሉ ድም ሲሉ ዝም ብያለሁ። አሁን ግን ሁሉ ነገር ይበቃል። ማስበሰሉ ይበቃል። በቃ ለጥቅም አንድ ሰው ጋር መቆየት ይበቃል። እኔ በጣም የተናደድኩት ትናንትና አቤል እንደዛ ሲያወራ ወይም ደግሞ አቤል ለሄርሜላ ግዞ ወይም ደግሞ ሄርሜላ አንቺ ምጠቅም ምናም ብሎ ሲናገር እኔ በጣም ነው ያናደደኝ ከምሬ ተነግራችሁ ማለት ነው። እና ማይደረግ ነገር ነው ያደረገው። ይህን ነገር ደግሞ ሲያድርግ ራሱ ላይ ምን እንደሚመጣ ራሱ ላይ ደግሞ የሚፈጠረው ነገር ኃላፊነቱን ራሱ መውሰድ እንደሚችልም አምኖ መቀበል አለበትና ዛሬ የመጣሁት አቤልን ማናገር እፈልጋለሁ። ምክንያቱም በዚህ ያክል እንደዚህ ውስጥ ገብቶ ከማይጠቅም ሰው ጋር አቱን ለአንተ የሚውድ ለአንተ የሚያከብር፣ ለአንተ የሚያስብል ሰው አለ ማለት ምን ማለት እንደሆነ አንገባኝም። እኔ ከሩታ ትንሽዬ ንግግር ይሁን የሚፈልጉት እስካሁን ሩታ ትንሽ አብርሽን ከተናገረችው ቶሎ ብሎ ከሄርሜላ ጋር ያገናኙታል። እና መጀመሪያም እኛ ተናግረናል፣ ከሄርሜላ ጋር ማገናኘት ከፈለጋችሁ ሩታን መበጥበጥ ሩታን ደግሞ ማስከፋት አይጠበቅባችሁም። ሁላችሁም አታስመስሉ። ለሩታ ያዘነ ሰው መስላችሁ፣ ለሩታ እንደሚጠቅም ሰው መስላችሁ አታስመስሉ። ሩታን በየቀኑ እየሄዳችሁ እያስከፋችኋት፣ ከዛ የሆነ ነገር ተሳስታ እንኳን የሆነ ቃል ከወጣች አብርሃምን ጓደኞቹም ቀጥታ እየሮጡ የሚሄዱት ሄርሜላ ጋ ነው። ምክንያቱም ትንሽ ምክንያት ነው የሚፈልጉት ከሩታ ማለት ነው። ይህ የማይደረግ ነገር ነው። አቤልም ቢሆን ትናንትና ካወቃት ሴት ጋር ሩታን ቀይሯታል። ሁላችሁም ታውቃላችሁ። ይሄ ቀይ ሯታልም ብቻ ሳይሆን ገለባ አብጦታል ነው የሚባለው በቃ ምንም ነገር አድጎታል ማለት ነው። እሱ ለሄርሜላ ተቆርቁሮ በዚህ ያክል ሲያወራ እኔ ደግሞ ጥግ ድረስ ላስ ልሄድለት እችላለሁ እሱ እስከፈለገው ድረስ ማለት ነው። እና ለሄርሜላ ተቆርቁሮ ሩታን እንደዚህ ማለቱ በጣም የሚያስጠላና የወረደ ሥራ ነው የሰራው። በጣም የሚያስጠላ ሥራ ማለት ነው። እንደዚህ አይደረግም የፈለገ ቢሆን የጓደኛ ደስታ ጓደኛ ደስታ የሚያገኘው ከሩታ ጋር ሲሆን እንጂ አዲስ ከመጣች ሴት ጋር አይደለም ማወቅ ምችል ማስተዋል ምችል ከሆነ ማለት ነው አሁንም ቢሆን ሰላም ሊያገኝ የሚችለው እረፍት ሊያገኝ የሚችለው ከልጁና ከሚስቱ ጋር ሲሆን እንጂ እንዴት ነው ቆይ ስታስበው ራሱ አንተ ራሱ ስታስበው ማትከበርበት ቦታ አትገኝ ማለት ምን ማለት ነው በቅርብ አንድ ወር ሁለት ወር ከሞላት ሴት ጋር ሲሆን ነው የሚከበረው ወይስ ከሚስቱ ጋር ከልጁ እናት ጋር ሲሆን ነው የሚከበረው? ወይስ የማሰብ የማንሰላሰል ችግር አለባችሁ ሁላችሁ። እኔ አሁን ሁሉንም ልናገር ነው የመጣሁት። አንዱ ሰው ሁለተኛ ብቻ አረፈ። ሁላችሁ ማስመሰያት እንዳለ ማለት ነው እዚህ ጋር። ማስመሰል ይበቃል። በቃ አዲስ ላይ አወካት ሴት በሩታ የምትቀየር ሴት አይደለች። ሄርሜላ እኔ ነግሬያችኋለሁ። ሄርሜላ በጣም ነው መውዳት በጣም ነው የማከብራት። አሁንም ግን እየሰራች ያለችው ነገር እያደረገች ያለችው ነገር በጣም ነው የሚያስጠላው። እኔ መጀመሪያም ነግሬያችኋለሁ አብርሽን ለማግኘት እንደሆነ ይህን ነገር እየሰራች ያለችው አብርሽን ለማግኘት እንደሆነ በግልጽ ተናግሬያለሁ። ጭራሽ ብላ ብላ ደግሞ ማትፈልጊ ከሆነ ለኔ ልቀቂልኝ፣ እንዴት አድርጌ እንደማኖረው ላሳይሽ ምናምን ብላ ተናገረች። ምን አይነት ክፍት አፍ ቢሆንሽ ቢኖርሽ ነው ዝም ብለሽ አፍሽ እንደመጣልሽ ምከፍቱ? ክብር እንኳን ይኖርሽ ለሚስቱ። እንደዚህ የማይሆን ነገር አትስሩ። ያው ራሱ አቤላ መቷል። ከሱ ጋር ያለው ነገር እንዳለ ማውራት ፈልጋለሁ። ዛሬ ሁሉ ነገር እንዲፈታ ፈልጋለሁ። ሁሉ ነገር ማለት ነው። ምን አስቦ እንደሆነ እንደዚህ ሊናገራት የቻለው? አቤል ፈረንጁ፣ እንዴት ነው? ሰላም። በጊዜ መጣ። በዚሁ አካባቢ አሪፍ ነው። እና በዚህ ሰሞን ብዙ ነገር እንደተፈጠረ አንተም ታውቃለህ አይደል? በሱ ነገር ላናገረኝ ነው የመጣሁት። እና ለብሩክ ብዙ ነገር እንደደበከው ከዛ በፊት ከብሩክ ጋር ብዙ ነገር ስትሰሩ ብዙ ነገር ደባ ስታድጉ ነበር ማውቃችሁ እና አሁን ደግሞ ለብሩክም የህክምናው የሄርሜላ የህክምና ውጤት እንደደበክበት ሰሞን ምን አስበ ነው? ወይስ ደግሞ አንተና ሄርሜላ የምታውቁት ነገር አለን? አሁን እና ሄርሜላ ብቻ የምናውቀው ነገር ስላለ ነው እና ደግሞ ያንን ነገር ብሩክም ሌላም ሰውም ማወቅ የለበትም ከአንድ ሰው በስተቀር። ለዛው ስለ ይሄን ያህል የሚደበቅ ነገር ነው የሰው ትዳር መፈታት የሚችል ከሆነ አሁን የእነ አብርሽ እና ሩታ ህይወት የሚመለስ ከሆነ ለምን ነው መናገር ከበደ? በትልልቅ ሰው በትልልቅ ሰው ሽማግሌ ያልተመለሰ ትዳር እንዴት ነው በሰው ወሬ ሊመለስ የሚችለው ሊመለስ የሚችለው ስታስቡ? አንተ እሱ ይመለስም አይመለስም፣ ግን ደግሞ አብርሃም መስማት ያለበት ነገር እየደበቃችሁበት መስማት የለም። ይኸውልህ አንድ ሰው ያልኩህ ወይ አብርሃም ሊሆን ይችላል ወይም ሌላ ሰው ሊሆን ይችላል። ያ ሰው ከአብርሃም ተደብቆ አይደለም አብርሃም ለመስማት ፈቃደኛ ሲሆን የዛኔ የሚነገረው ወይ ደግሞ ምትነግረው ይሆናል በ ለዛ ይሆናል። እና ከአብርሃም ምንም የተደበቀ ነገር የለም። አብርሃም ምንም ልንደብቀው የምንችለው ነገር የለም። አብርሃም ማለት የእኛ ምርጥ ጓደኛና የቅርባችን ሰው ነው እና ከአብርሃም ጋር ምንም ነገር ባታጋጭ እና ባታነካካኝ ደስ ይለኛል። ምክንያቱም እሱ ማክብሮኝ እኔም ማክብሬው እየኖርክ ያለው ሰው እሺ። ያው እውነቱ መውጣት ማይቀር ነገር ነው። አሁን አንተ ብደብቀው የሆነ ቀን እውነቱ መውጣት አይቀር፣ የዛኔ ግን ታፍርበታለህ። ይህን ነገር እንዳረሳ ማያሳፍር ከሆነ አንተ እኮ እንደ እርግጠኛ ሆነ እንደሚያቅሰው ነው። ሆ እኔ አልወቅም፣ ልወቅ። ማያሳፍር ከሆነ ግን ደግሞ ማያሳፍር ነገር ባይሆን ለብሩክ ለጓደኛ እንኳን ተነግረው ነበር። ሌላ ይቀር ለእኛንቶ ለሩታንቶ ግን ደግሞ ብዙ ነገር ስትሰሩ የነበረው ከብሩክ ጋር። አሁን ላይ ግን ብሩኬ፣ የትኛውም ከብሩክ ጋር ጓደኛሞች እንሆን የትኛውም ነገር እናሳለፈ ግዴታ የእኛን ነገር ሙሉ ለሙሉ ማወቅ አለበት ማለት ነው። አንተ ያወቅከው ነገር እንዴት ነው ማወቅ፣ ለምን ያውቃል? እኔ ስለስካለሆነ ድረስ እኔ ማወቅ ያለብኝ ነገር ብሩኬ ማወቅ አለበት ማለት ተገቢ አይደለም። አንተ ማወቅ ያለብህ ነገር ለወንድም ሙሉ ለሙሉ ታሳውቃለህ? ለወንድም ለስጋ ወንድም ታሳውቃል? አታሳውቅ ስለዚህ ብሩክ ደግሞ ጓደኛዬ ነው። መናገር ያለብኝ ነገር እናገራለሁ፣ ማማከር ያለብኝ ነገር አማክረዋለሁ። ግን ደግሞ የራሴ ድብቅ የሆነ ነገር ልናገረው የማልችለው ነገር ልናገር ይችላል። ስለዚህ ልናገረው ስለማልችል ነው እሱ ነው። ምን ዲያቂ አልፈለኩም። ገባ። ስለሱ ትላንትና የሰራኸውን ቪዲዮ አይቼ ነበረ። ሩታን በዛን ያክል ስትናገራት አብርሽ አያስፈልግሽም አያስፈልግሽም፣ ሳይሆን አብርሃም ሩታ አታስፈልግህም ብለህ በግልጽ ስትናገር ምን ምን አይነት ሞራል ቢኖርህ ነው? ምን አይነት አስተሳሰብ ቢኖርህ ነው? እንደዛ በግልጽ ልትናገር ይቻልኩ? አንተ ምን አገባ? እኔ ምንም ሊያገባኝ ይችላል። አንተ ነህ በሰው መሀል ገብተህ እሱ አያስፈልግሽም፣ እሱ ያስፈልጋል ምናምን እያልክ ያለው አንተ እንጂ እኔ አይደለሁም። ስለማያስፈልገው ነገርኩት። ስለዚህ አስተያየት አስተያየት ነገርኩት። አስተያየት የሆነ ያስፈልግሃል። ይሄ አስተያየት አይደለም። አስተያየት ይሄ ቢሆን ጥሩ ነው እንጂ ቀጥታ ይሄ ዘው አይጠቅምሽም ማለት አያስፈልግም። አንተ ጠያቂ ማን አረገህ ነው እኔ የምለው አንተ በሰው ትዳር ገብተህ ማን በጥባጭ አረገህ? በጥባጭ እኔ ይኸውልህ፣ በጥባጭ አልበት ጠያ ይኸውልህ፣ ባለ ትዳሮቹ እራሱ መተው እኔን አላወሩኝም፣ ገብቷል። አንተ ግን ማለት በማያገባ በሰው ትዳር እየመጣ መጠየቅ ቀጥታ ወራሃሉ በየቀኑ እሺ፣ እኔ ደባረ ልገኝልህ። ሲጀመር አንተ ይኸውልህ ለአብርሃም አስበህ ሳይሆን እንደዛል ትናገር የቻልከው ለሄርሜላ አስበህ ነው። ገባህ አይደለ ከሩታ ትንንሽ ንግግር እየጠበቃችሁ እሷ አትገባህም እያላችሁ ይህ ለአብርሃም አዝነ ነው የሚመስለው አሁን ለሚያይ ሰው ምናምን ማለት ነው። ግን ደግሞ ለሄርሜላ አስበህና የሁሉ ድራማ እየሰራችሁ ያላችሁት አንተና ሄርሜላ እንደሆናችሁ ግልጽ ነው። ግን ደግሞ ለአብርሃም አስበህ ሳይሆን ይህንን ነገር እያደረክ ያለው ለሄርሜላ አስበህ ነው። አታስመስል። ጀግና ወንድማችን ፈረንጁ ጀግና፣ ትክክል፣ ምናምን ሲሉ ልክ መስሎ አናታችን ላይ እንድትወጣ አይደለም። ይኸውልህ የትኛውም ቦታ ላይ ማንኛውም ሰው ልክ አለው። ልክህን አትለፍ። ትክክል ነህ ትክክል ነህ ስትባል ደግሞ የሆነ እንደፈለግ መፍትሄ አገኘህ እንዳይመስልህ። ሂድና የሩታ መከታን አይደል? ለሩታ በጣም ትቆረቆራለህ። ለሩታ ነው ይህንን ማድረግ ያለብን። ለሩታ ወይ ደግሞ ለሰው ይወዱኛል ለማስመሰል ብል አይደለም ማድረግ ያለብን እኔ። ግልጽ ነው ማንነቴን ነው እያሰጠ ያልኩ። እዚህ ጋር አታስመስል አብርሃም እየተጎዳ ምናምን ስለነበረ ነው ገብቷል እየተጎዳ እያለቀሰ እያዘነ እየተከፋ ብዙ እሷን ለማስደሰት ብዙ ነገር እያደረገ ስለነበረ ነው እንደዚህ ቆሜ እያወራሁለት ያለው በነጻነት ማለት ነው። አንተ ግን ሰው ይወደኛል ብለህ የሩታ መከታንኝ ብለህ ብዙ ነገር እያደረገ አታስመስል። ይኸውልህ ገባህ አይደለ? ለአብርሃም አስበህ አይደለም። አብርሃም ሲያለቅስ ምናምን አትበል፣ አታስመስል ለሄርሜላ አስበህ ነው። ምንድን ነው ብትደባብቀው? እሺ ለሄርሜላ እሺ ነው አንተ እኔ ደግሞ ማለት ነው ጥግ ድረስ አስኬድሃለሁ እስከምን በምን አልጠየቁ። አንተ ግን ምን ተናግረህ? አንተ ያለባት ሩታ ብቻ ነች። አንተ ምን አይ፣ ሄርሜ ጋር እኮ ከካሜራ ጀርባ እኮ የምታደርጉት ነገር እኮ ግልጽ ነው። ምንም አይመለከትህም። መፍትሄ ነው ገብቷል። አትከለክለኝም የፈለግኩት ነገር ባረክ፣ የፈለግኩትን ብሰራ አይመለከትህም። ግን አንተ በሰው ትዳር መተኔ ልጠይቃችልም። ትዳሩ ያንተ አይደለም፣ ገብቷል? ይሄው ለኔ በሰው ትዳር አለኮ ልወደድ ልወደድ ባትሁን፣ ገብቷል? ፈረንጁ የሩታ መከታ ነኝ ምናምን ሲሉ እኔ ላይ መተን እንድጨፈር አይደለም። ሄድና ለእኔ አዲስ አይደለም ለሩታ አጠገብ አሁንና የትኛውም ነገር አገዛት። በቃ ማገዝ ትፈልጋለህ? እኔ አሁንም ድረስ እስካሁን መጨረሻም ድረስ ላገዛት ይችላሉ ነው ባባ፣ አይደለም እኔን ጋር መታተስ መስላ እኔን አትጠይቀኝ። ስትናገር ዝም ብያለሁ። ይሄም ለምንድን ነው የምትጠይቀኝ? አንተ ማነህ? ለሄርሜላ አገዘህ? ለሄርሜላ አገዘህ ማነህ? አንተ ማነህ? እኔ ስለ ሄርሜላ አላወራሁም። ለአውራም አልችልም። ምክንያቱም አብርሃም፣ የማይገባ ቦታ አትሁን። ፍቅር የሌለበት ማትከበርበት ቦታ አትሁን። ለአንተ የሚያስብ ሰው አለ ማለት ምን ማለት ነው? ሄርሜላ አዘጋጅለት ነው አንድ ሰው፣ አንድ ሰው ብቻ ነው አብርሃም የሚያስብለት። ግልጽ ነው እኮ ይህ እኮ ግልጽ ነው። ለአንተ አንድ ሰው የሚያስብ ሰው አለ እያልከው ነው አይደለ? ከሄርሜላ ደግሞ ሌላ ማንም የለም። ሄርሜላ ደግሞ ቀጥታ ሄዳ ለሄርሜላ ለሩታ አናገረቻት። ምን ብላ ነው ያናገረቻት? ልንገረ ሄርሜላና አብርሃም ሄርሜላ በጣም ታከብረዋለች አብርሃምን። ለሷ ትልቅ ቦታ አላት ማለት ነው፣ ታፈቅረዋለችም። እሺ አንድ ላይ እንደሆነ እፈልጋለሁ። ምን የሚፈጠር ነገር አለ አንተ ጋር? ምንም አይፈጠርም። ግን ደሞ ይኸውልህ፣ እንደፈለግ ከሄርሜላ ጋር መሆን ይችላል። ግን ደግሞ ለሄርሜላ ተቆርቆረ፣ ሩታን እንደዚህ እሱ ክብሯን ዝቅ የሚያደርግ ነገር እንድትናገር አልፈቅድም። አንተ ማነህ? ምን አገባህ? አንተ ማነህና ነው ሩታን መሰድባት? ማነህ አንተ ሩታን የምትናገራት ማነህ? መፍትሄ ነው። እኔ ሰው ነኝ አይደል? ማንኛውም ሰው መናገር እችላለሁ አንተ ግን በሰው ትዳር ነው እየመጣ እየጠየከኝ። እኔ የትኛውም ሰው መናገር ይችላል። አንተ ነህ እስከ በሰው ትዳር ገብተህ ያስፈልግሻል፣ አያስፈልግሽም እያልክ ያለው አንተ እንጂ እኔ አይደለሁም። ያስፈልግሃል፣ ያስፈልግሻል፣ አያስፈልግሽም? አይደለም፣ ተሳስተሃል። ያስፈልግሃል፣ አያስፈልግህም ነው ያልኩት። የሩታን ስም ደግሞ አልጠራው ገብቷል? የሩታን ስም እስከ አልጠራው ድረስ ደሞ የሩታን ስም ብጠራ አንተ አይመለከትህም። ለምን እንደማይመለከት ታውቃለህ? በደንብ ነው ይመለከታል በደንብ ነው የሚመለከት። ስለ አንተ አላወራሁም። ምን የምታመጣው ነገር በደንብ ነው። እኔ ምን ምንም ነው። ትንሽ ጊዜ ጠብቅ፣ እንዴት እንደምትገረፍ ወሬ። ሰው ልጅ ይተገብራል እንጂ አያወራም። የፈለግከው ነገር አምጣና አስገርፈ እኔና እንዴት እንደማሳይህ ነገር አንዳንዴ ሰው አክብሮ ሲመጣ ወይ ዝቅ ሲል ሲሳሳቅልህ ምናምን ተሸንፎልህ ምናምን አይደለም፣ እሺ፣ አውቆ ተሸንፎልህ ነው። እሺ እኔ አሁን አክብሬ ነው እንጂ ይኸውልህ፣ እንደፈለክ አንተ አፍህን እንድከፍትብኝ አይደለም። ይኸውልህ፣ እኔ አንተ መኮርከም ወይ ደግሞ መቆንጠስ አቅቶኛል። ይኸውልህ፣ ፊት ለፊት እኮ ይችላል እኔ ቀጥታ እየተናገርኩ ነው አንተ ደግሞ ማረግ የፈለከው ነገር ቀጥታ ማረግ ትችላለህ ሳልነካ ምንም ነገር የለም ማንም ያለው ሰው አይመለከተኝም እኔ ግን ደግሞ በሰው ትዳር ጥልቅ አንተ እንጂ እኔ ሰው የፈለከውን ማውራት አችልም። ምንድነው አንተ ተከብረ ለማለት መናገር ስለቻልክ ብቻ ዝም ብለ አፋ አትክፍትም። ፈረንጁ መከታ መከታ መከታ ስላሉ ብቻ እንደዚህ። ለኔ አዲስ አይደለም፣ ላንተ ነው አዲስ የሆነብ። ይሄ ለኔ አዲስ አይደለም። ይውለ ገባረ ይሄ ለኔ አዲስ አይደለም። መናገር ስለቻልክ ዝም ትዳር መጥቼ አንድ ነገር አላወራው ስለቶለ ጓደኛዬ ነው ጓደኛዬ። ዝቅ ሲል ሲቋሸሽ፣ ወይ ደግሞ ዝቅ ሲደረግ አልወድም። ስለዚህ ወጥቼ ተናግሬ፣ ምን አገባህ? ስለሚመለከተኝ፣ ይመለከቱኝ ጓደኛዬ፣ ምን እኔ ስለ ጓደኛዬ ነው። አንተን መጥቼ አልነገርኩህም እያልኩህ እኮ ነው። አንተ ግን ማለት ነው ስለ ሰው ትዳር መተህ እየጠየቀኝ ነው። አንተ እኮ ቀጥታ ታሪኩ እኔን በቃ እንደማይመለከቱ አንተ ደግሞ እንደሚመለከቱ አገኘው ይላል። ስለ አብርሃም ነው፣ ስለ አብርሃም ነው። አረ ስለ አብርሃም ደግሞ አንተ መጥቼ አነግር ያለው ስለ አብርሃም መጥቼ እያልኩ ያለው ሩታን ለምንድን ነው ለሄርሜላ ግዘ የምትናገራት ነው? ለሩታ መጥቼ አንተን የሆነ ነገር አላልኩ። ስለዚህ በማያገባ አትግባ። የሰው ትዳር ስል እስከሆነ ድረስ ሰው ነው መናገር የአንተን ትዳር አልነካው ማለት የአንተን ትዳር እስካልነጋው ድረስ መናገር አችልም? ምን ይን ወይስ ጥል ነው የሆነ ነገር ግርግር እንዲፈጠር ነው ወይ ደግሞ ልወደድ ባይ አሁን ሰው እንዲወዱኝ እያልክ እየሄድክ ነው። እኔ የሆነ ነገር ብዙ ጊዜ ነው እየነገርክ ለእኔ እንደዚህ አይነት ነገር አዲስ አይደለም። ለአንተ ለእናንተ እንደዚህ ለሶስት ለአራት ሰዎች ምናምን አዲስ ነው ይሄ ነገር። ምኑ ለእኔ ምኑ፣ ዩቲዩብ ከጀመርኩ ጀምሮ ለእኔ አዲስ አይደለም ይሄ ነገር። ገባህ አይደለ? ለእናንተ አዲስ ነው። ፍሬሽ ናችሁ አዲስ ስለሆናችሁ እናንተ በቃ እንደዚህ የንትን አለባችሁ ገባ አለ እና ልነግርህ የምፈልገው ነገር መናገር ስለቻልክ ብቻ ወይም ደግሞ መለፍለፍ ስለቻልክ ብቻ ዝም ብለህ አፍህ እንደመጣለህ አትክፈት አንተ እኮ ስለቻልክ ብቻ ነው ይኸው መተህ እየጠራኸኝ እያወራኸኛል ነው እኔ እንዳንተ ከጀርባ ባዳ ላድርግ ከጀርባም ግን ደግሞ አንተ ምን ያረከው ነገር አለ እኛን መተህ ከማውራት እስኪ ሩታ ላይ የሆነ ነገር ብለሃታል አሩታታል የሆነ ነገር አድርጋል? እኔ ምንም በትዳራቸው ምንም ምንም ነገር አድርጋል? እስካሁን ምንም ወሬ ከማውራት ምንም አላደረኩኝ። እንዳንተ ግን ትዳር አልበጠበጥኩኝ። ትዳር መበጥበጥ ሌላ ወሬ እኮ አያስፈልግም። በቃ ምንም ምንም ላይ አገባኝ እንችላል። ምንም እንዳንተ ግን ትዳር ለምን ምን እያስቃበትክ እንደሆነ ታውቃለህ። የፈለገ ላሽቃጥኔ ግን ትወደድ ብለህ ነው። በቃ የሆነ ሰው ሲከፋ ሲጎዳ ደስ አይለኝም። ጓደኛ ሲቋሸሽ ዝቅ ሲደረግ ደስ አይለኝም። ክብርህን አስጠብቅ ነው ያልኩት። ስለ ሩታ መጥቻ አላወራሁም ወይ ደግሞ ስለ አንተ ትዳር መጥቻ አላወራሁም። ስለዚህ ቀድመህ የራስህን ትዳር በስትክክል ምር አንተ ጓደኛ ካለ ፍቅረኛ አንተን እንከባከብ እንደዚህ ነገር እንዳይፈጠር ፍቅረኛ አንተን ስለዚህ ማለት ነው እኔ ጋር አይነቶቹን በጥባጭ እያየን እንዴት ነው አይታል። በሰው ወሬ የሚፈርስ ከሆነ አንተ ራሱ ልክ አይደለም። ለአንተ አዲስ እኮ አይደለም ይሄ ነገር። የሰው ትዳር እኮ ትራሽ ማለት ነው። አንተ ስላልከኝ አላገባህም ነገር ማለት ነው። ከሩታ ትንሽ ስህተት እንደምትፈልጉ ትንሽ ከሷ ንግግር እንደምትጠብቁ ግልጽ ሆነ። ሄርሜላን ከእሷ ትንሽ ነገር ነበር የምጠብቀው። በግልጽ ሄዳ ማትፈልጊ ከሆነ ለእኔ ልቀቂልኝ አለች። አንተ ደግሞ በዛ በኩል ከጀርባ ደግሞ ምን አልክ? በቃ ማትከበርበት ቦታ አትገኝ፣ ሄርሜላ ነች ምታዋጣ ምናምን ብለህ ሄርሜላ ታከብረዋለች፣ ትልቅ ቦታ አላት። በቃ እንደዛ አልኩት። እሺ ምን ይፈጠር? ማያከብረው ሰው እኔ ማያከብረኝ ሰው ማያከብረኝ እንጂ ማያከብረኝ ሰው ጋር አልጠጋም። አንተም ብትሆን ይኸውልህ ነገሩ እኮ አንተም ብትሆን ማያከብር ሰው ጋር ምንም አትሰራም። እኔ ምንም ለተከበረበት ቦታ ነው። አንተ አብርሃም ክብሩን አያስጠብቅ ምናምን አይደለም እያልኩኝ ያለሁት ግን ደግሞ ሰው እነሱን አንድ ላይ ለማድረግ እየሞከረ አንተ ግን አታስፈልግ፣ ምሷ የሚወድ ሰው ሚያከብር ሰው አለ ከእሷ ጋር ሁን ማለት ምን ማለት ነው? ማትከበርበት ቦታ አሁን እነግርሃለሁ። በአንተ ፊት ማይከበርበት ቦታ አብርሃም ምንም አያረግም፣ እኔም አላረግም፣ አንተም አታረግም። ትክክለኛ ነገር ህይወት የምትኖረው ነገር አንተም ለሌላ ሰው እንዲኖር አታርግ። ነገርኩ አላደርጉም። እንዲኖር አታርግ። አላደርጉም። አልኩህ እኮ ግን ደግሞ ከሚስቱ አፋትቼ፣ ክብሩ የሚጠበቀው እኮ ከሚስቱ ጋርና ከልጁ ጋር ሲሆን እንጂ አንድ ወር ሁለት ወር ካገኛት ሴት ጋር አይደለም። ክብሩ ሊጠበቅ ይችላል ብዙ ጊዜ እኮ ማለት ነው። ብዙ ጊዜ አንድ ላይ ለመሆን እየሞከሩ ነው። እሷ ነች ከመሬት ተነስታ ወርቅ ያል ያልተሰጠ ወርቅ ነው ተሰጠ ብላ አይደል? ይሄ ወደ ወደ ወደ ወደ አትበል፣ ወላ ይሄ እናንተ እኔ አልነበርኩም እናንተ ነበራችሁ። እኔ ከእናንተም ጋር እንደዚህ ነገር አልነበርኩም። እሱ የእናንተ ውስ ከእናንተ መሀል ያለ ሰው ነው ያወራላት እሱ እናንተ ውዛው ጨርሱ። ግን ደግሞ ማለት ነው ማይከበርበት ቦታ አንተ ራሱ ማትከበርበት ቦታ እንደማቆይ አይምሮ ራሱ ያቋል፣ ነገርኩ ሁላችንም ያቋል። ስለዚህ ማለት ነው እንደማልቆይ ነገር እኔ ስላንተ ትዳር መጥቻ አላወራውክም። ገብቷል ወይ? ደግሞ ስላንተ ስተት ምናምን መጥቻ አላወራውክም ግን ስለ አብርሃም መጥቼ ምንም ነገርም አላልኩም አንተነህ መተህ ስለ ሰው ትዳር የጠየቀኝ ስለዚህ ስለ ይሁን ስለ ሄርሜላ ተቆርቆረ ስታወራ እኔ ደግሞ ለሩታ ተቆርቆሬ ጥግረ ስለ ሄርሜላስ ምን ተቆረቆርኩ ከዚህ በላይ ምን ተወረ ከዚህ በላይ ምን ተላለ ከዚህ ምትከበርበት ሚያፈቅር የሚወድ ሰው አለ ከሱ ጋር ተሆነ ብትወልሻ አብርሃምን የሚወደው ሄርሜላ ብቻ ነች ይሁን ለብዙ ኦዲንሶችም አሉ የሚወዱት

ለትዳር የሆነ ነገር ለማመቻቸት ሞክር። እሷ ማለት ነው የተከበረች ሰው ነች። ካንተ ጋር መጣው ተወራበት። ጊዜም ሰዓትም የላትም። የተከበረች ሰው ነች። ከፈለክ ምን ይችላል? ካንተ ጋር ነች። አንተ የተከበርክ ስለሆንክ፣ በጣም የተከበርኩ የሩታ መከታ ቦበስ ጀግና፣ አመሰግናለሁ ስለአንተ ትዳር አልነገርኩም፣ ስለአንተ ትዳር አላወራውም፣ ግን ስለ ሰው ትዳር እያሽቃበጥ ዘላለምን አትኑር። የራስን ትዳር ነው፣ አንተ ነው ያሽቃበጥከው። ይሄ እኮ መናገር አይጠበቅብኝም። በሰው ትዳር ገብቶ እየበጠበጠ ያለው እሱ እንጂ እኔ አይደለም። እኔ ሁለቱን አንድ ላይ ለማድረግ እንጂ ሁለቱን ለመለያየት ሄጄ አላቅም፣ አልሄድም። በምንም አጋጣሚ ማለት ነው እኔ እና አብርሽ እና ሩታ አንድ ላይ ሆኑ፣ እንዴት እንደምወጣ ለሁሉም አሳያችኋለሁ ለሁሉም ማለት ነው። እነሱ ግን አንድ ላይ ከሆኑ እንደማይወጡ ግልጽ ነው። አንድ ላይ ሆነው እንኳን ማለት ነው። እኔ ግን ዛሬ አብርሃም እና ሩታ አንድ ላይ ቢሆኑ እኔ ከህይወታቸው ወጣል። እና ቤተሰቦች፣ እናንተም ጋር በቀጣይ ቪዲዮ እንገናኛለን። አሁንም ቢሆን ሰላም መፈጠሩ ማይቀር ነገር ነው። ጊዜ ቢፈጅ ጊዜ ብሄር ነው እንጂ ሰላም መፈጠሩ አይቀርም። ደህና ቆዩልኝ። ቻው።